ከሞተ ሌሎቹ እንዴት ነው የማገኛቸው? ሽንት ቤት ዙሪና፣ ወደ ግራ ታጠፊ ሴቶች ጉዳይ ላይ ከሆኝ ትንሽ ሳልበላሽ አልቀርም። ውሃው ያስፈልገኛል። ምን ዋኑ ደግሞ ዛሬ ፈቶ የለቀቁበት ፈልጋለ ይዘሽ ጫቡ በእደውላለሁ። መጅኑን ተከታታይ ድራማ ክፍል አንድ ላይ ሀቢቲ ደላላ ሞገስን እየተከታተለች ነበረ። ሀይላንድ ይዞ ነበረ ወደ ቢሮ ሲሄድ የነበረው እሱ የያዘውን ሀይላንድ የሚመስል ከሱቅ ገዝታ ውሃ ክዳኑን ቀይራ መርዝ አድርጋ የእሱ ሃይላንድ ውስጥ ጨምራ ነበረ። ክፍል አንድ ላይ ያንን ፓርት አሳይቻችሁ ነበረ። አሁን ላይ ግን ሀቢቲ ሀሳቧን ቀይራለች። ደላላ ሞገስ መሞት እንደሌለበት አውቃለች። እሱ ከሞተ ሌሎችን ከእሱ ጋር የሚሰሩ ሰዎችን ላገኝ አልችልም። ስለዚህ ይሄኛው ከሞተ እነዛኞቹን ስለማላገኝ መሞት የለበትም ብላ ሀሳቧን ቀይራ ውሃውን ሞገስ ከመጠጣቱ በፊት የሴቶች ጉዳይ ላይ ነኝ፣ ሽንት ቤት የት ነው? እባክ ተባበረኝ ውሃውን ደግሞ ፈልጌ ሆኖ ትሰጠኛለ ብላ ወሰደችው። ከወሰደችው በኋላ ይቺ ደግሞ ምን አይነት እብድናት የለቀቁብኝ ብሎ እየተገረመ ነበረ። ትፈልገዋለ እንዴ ውሃውን ስትለው፣ አይ አልፈልገውም ሂጂ ውጪ አላት። ይቺ ልጅ ከዚህ በፊት ወደ ውጭ ሀገር የላከ ወደ ሳውዲ አረቢያ የላከ እሱ ነበረ። አሁን ላይ ግን ተቀያይራ ነበረ፣ አለባበሷን ሁለ ነገሯን ቀያይራ ነበረ። እሱ ጋር ሄደችው በምንም ሁኔታ በፊት ላይ የላካት ልጅ አልመሰለ። ሀብቴም እንዳይነቃባት ራሷንና አለባበሷን ቀይራ ነበር የሄደችው። ሳውዲ ላይ በነበረችበት ሰዓት ላይ እንግዲህ ብዙ መከራና ስቃይ ነበር የደረሰባት። እዚህ ሆኖ ሲነግራት የነበረው የምትቀጠሪበትን ቦታ ወንድ ነው፣ ወንደ ላጤ ነው። ስለዚህ ስራ አይበዛብሽም፣ በነጻነት ነው ስራሽን የምትሰሪው እያላት ነበረ። ጥሩ ጥሩ ነገሮችን ሲመክራት የነበረው ያው እንደታወቀ ደላላ ብሩን ብቻ ነው የሚፈልገው። ሴት ላይ ምን አይነት ጥቃት ይደርሳል የሚለውን ነገር አያስተውሉትም። ብሩን ካገኙት እነሱ ምናሻቸው፣ ሌላው ተጎዳ፣ ሴት ልጅ ተደፈረች አልተደፈረች፣ መከራ በዛባት አልበዛባት፣ ምንም ነገር አይጨንቃቸውም ማለት ነው። መጥፎ ደላላ እንዳለውላ ደግሞ መልካም ደላላዎችም አሉ። ሰብአዊነት የሚሰማቸው የሰው ሕመም የሚያማቸውም አሉ። ልክ እንደ ሞገስ አይነት ለሆዱ የሚያድር እሱ ካለፈለት ብሩን ካገኘ ለሌላው የማይጨነቅ አይነትም ደላላዎች አሉ። ከዛም አልፎ የሀብቲ ባለቤት ወይ ደግሞ የሀብቲ ፍቅረኛ አሁን ላይ ምን እያደረገን ያለው የሚለውን ነገር ረስተዋለች። እሷ አሁን ላይ ደላላዎችን ብቻ ነው መበቀልን የምትፈልገው ሀቢቲ። አልፎም ተርፎ ሀቢቲ አሁን ላይ ከቤት ስትወጣ ማንንም አታማክርም። ሀቢቲ ለናቲ የተለያየ ምክንያት በመስጠት ነው ከቤት የምትወጣው። ጓደኛዬን ዛሬ ማግኘት እፈልጋለሁ እዛ ነው የምሄደው ብላ ነው ከቤት የወጣችው። ግን ደግሞ ናቲ ስልክ ሲደውልላት አታነሳም ነበረ። እንግዲህ እሷ አሁን ላይ ሲም እየቀያየረች ነው የምትደውለው። ደላላዎች ጋር ቀጥታ፣ ሞገስ ጋርም ለሁለተኛ ጊዜ ደውላ ነበረ። ስትደውል አላነሳላትም ነበር። ደግሞ እሱ ራሱ ደወለላት። አሁን ላይ ጥሩ ገቢ የሚከፍሉ ላጤዎች ናቸው፣ በዛ ላይ ኳተርና ዱባይ እንዲሁም ሳኡዲ ፈጠን ብቲ ይሻላል ሲላት ነበረ ከዛ በኋላ እሷም ከዚህ በፊት ሲላት የነበረው ነገር ስለነበረ አሁንም በፊት ላይ ሲደርስባት ስቃዮችን ስታይ ነበረ በትዝታ መልኩ አይደለ። እሺ ችግር የለውም እመጣለው ቢሮው ድረስ እያለችው ስልኩን ዘጋችበት። ስሟን ቀይራ ነው አሁን ደላላ ሞገስ ጋር የሄደችው። የድሮዋ ሀቤቲ የአሁኗ ቤቲ እንግዲህ ለደላላው ሞገስ አዲስ ሆናበታለች ማለት ነው። አሁን ላይ ስሟን ቀይራ ቤቲ የሆና ነው ደላላ ሞገስ ጋር የምትመላለሰው። ደላላ ሞገስ እንግዲህ ከዚህ በፊትም ወደ ሳውዲ አረቢያ እሱ ነበረ የላከው ሀቢቲ። ለሁለተኛ ጊዜ ስልክ ሲደውልላት ቤቲ ነኝ ባለፈ እንደውም ለሽንት ቤት ውሃ እፈልግ እፈልጋለሁ ብዬ የቀማውክ ልጅ ነኝ ብላ ስትነግረው ነበረ ያስታወሰው። አንተ ለካ ብዙ ጊዜ ትረሳለህ አይደለ እያለችው ነበረ እሷን በልቧ ብዙ ወደ ውጭ ሀገር የሚሄዱ ብዙ ሴቶች ስለሚመጡ አላስታውስም ብዙም ጊዜ ብሎ እሱም አውርቷት ነበረ። እንግዲህ ካስታወስከኝ አሁን እዛው ቢሮ ድረስ እመጣለሁ ብላ ቀጥራው ስለነበረ ቀጥታ ልብሶቿን ቀያይራ ነበር የሄደችው። ከዛም አያቶ ሞገስ ደላላ ቤት ስትደርስ ግን ደላላው ሞገስ ሳያት፣ ሁለ ነገሯ ያምር ነበረ። እሷም እንግዲህ እሱን ምን አይነት ሰው ነው ለሚለው ነገር ለመፈተን ስለሆነ የሄደችው፣ አለባበሷም ትንሽ ከባድ ስለነበረ እሱም እንግዲህ ሳያት ልውጥ ውጥ ብሎ ነበረ ሲመለከታት የነበረው። እናም ይቺ ቤት የተባለችውን ይመኛታል እንግዲህ። እሷም ነቄ ብላበታለች። ምን ነው አየሩ ይሞቃል፣ ለእኔ ብቻ ነው ወይስ ለአንተም ነው? ትለዋለች አይ አየሩ ሙቀታማ ነው ለአንቺ ብቻ አይደለም። ታዲያ ምን ይምጣልሽ ሲላት ውሃ ይምጣልኝ አለችው። እሷም ውሃ ይምጣልኝ ስትለው እንዲህ አይ፣ ከውሃ ይልቅ ቢራ አይሻልሽም? አይ፣ በዚህ ጠራራ ፀሐይ ቢራ፣ አይ አልፈልግም ቢራ። እሱ እንግዲህ ሰውነቷን ሳያት ለሌላ ነገር ስለተመኛት ቢራ ብትጠጣ እራሷን ምናልባት ልትሰክር ትችላለች ብሎ ስላሰበ አይ በዚህ ጠራራ ፀሐይ እኔ ውሃ ነው መጠጣት የምፈልገው እንጂ ቢራ መጠጣት አልፈልግም ብላ እምቢ ትለዋለች። ከዛም እሺ በቃ ቢራ ትቼ ውሃ አመጣልሻለሁ ብሎ ለትንሽ ደቂቃ ግን እሷ ላይ ነበረ አይኑ ፍጥጥ ብሎ ሲያየት የነበረው ደላላ ሞገስም ውሃ ላይ ያመጣላት ወደ ሱቅ ያቀናል። እሷም በዛ ሰዓት ላይ የምትፈልገውን ነገር ፈልጋ አግኝታ ደብቃ ቦርሳ ውስጥ አስቀምጣ ነበረ። ምን እንደሆነ ግን እኛ ተመልካቾችም አላየንም። የምትፈልገውን ነገር ግን እንዳገኘች ነው የሚያመለክተው። ደስም ብሏታል። ከዛ እንግዲህ ተመልሼ እመጣለሁ ወይ ደግሞ እደውልላለሁ ያልኩህን ነገር ግን እንድታፋጥንልኝ ብለዋለች። ወደ አረብ ሀገር ተመልሳ መሄድ እንዳቀደች ነው ለራሷ ማለት ነው ለሱ እያስመሰለችው ነው ያለችው። ከዚህ በፊት አረብ ሀገር ላይ እንዳልሄደች አድርጋ ነበረ ደላላ ሞገስን የቀረበችው። አሁን ላይ ታዲያ ደላላ ሞገስ ወደ ውጭ ሀገር የምትሄድ አንድ ሰው አግኝቻለሁ፣ የምትታለብ ላም አለችኝ ብሎ ነው የሚያስበው። ቤቲም እንግዲህ አሳምነዋለች። አሁን ላይ እንድታፋጥንልኝ ይፈልጋለሁ። ቤተሰቦች ግን ወደ ሳዑዲ አረቢያ እንዲሄድ ፈቃደኛ አይደሉም። እኔ የምኖረው ከቤተሰቦቼ ጋር ነው ስትለው፣ እሱም ታያቸው ሲያልፍልሽ ያመሰግኑሻል። ቤተሰብ አላት አይደል? ያመሰግኑኛል እያለችው ያው ስራውን ስለምታቀው ታዝባው ነበር ያለፈችው። እሱ አሁን ላይ ቤቲ ለምን እንደቀረበች አያውቅም። እሷ አሁን ላይ ወደ ሳውዲ አረቢያ ወይ ደግሞ ኳተር እና ዱባይ የምትሄድ ፕሮሰስ ለመፈለ ፕሮሰስ ለማድረግ የፈለገችው መስሎታል። በጣም ደስ ብሎታል። እናም ደግሞ የሀቢቲ ፍቅረኛ የነበረው ከሞገስ ጋር ተባብረው አብረው ነው የሚሰሩት ማለት ነው። እናም እዛ ከመጣ በኋላ የሀቢቲ ፍቅረኛ አሁን ላይ አንድ ነገር አግኝቻለሁኝ። ወደ አረብ ሀገር የምትሄድ በፍቅሬ ጠብ ያደረግኳትኝ አግኝቻለሁ። ስለዚህ ወደዛ የምትሄድ አግኝተናል። እኔ ከፍቅሯ ምናለኝ፣ እዛ ሰው ሀገር ላይ ሄዳ ሰርታ ብር ከላከችልኝ በቂ ነው እያለ ነበረ ለዚህኛው ሲያወራው የነበረው እና ሁለቱም አንድ ላይ ሴቶችን ወደ ውጭ ሀገር እየላኩ ብራቸውንም እየተቀበሉ እናም ጥሩ ቦታ ነው ወንደላጤ ናቸው። ስለዚህ በቀላሉ ስራ ሳይበዛባችሁ የሰው ሀገር ላይ ሄዳችሁ ተሰዳችሁ ተለውጣችሁ ወደ ሀገራችሁ ትመለሳላችሁ በሚል ዘዴ ነው ሴቶችን በደላላ መልኩ ወደ ውጭ ሀገር የሚልኩት። ታዲያ አሁን ላይ ሀብቲ አንድ ነገር በመሀል ላስታ ነበረ በዚህኛው ደላላ አጥምዳ እንዲሁም ደግሞ እጇ ለማስገባት ሙከራ እያደረገች ስላለች የሀቢቢን ነገር በመሀል ረስታ ነበረ። ከዛ ናቲ እቤት ሲመለስ አግኝቷ ስለነበረ አሁን ላይ የታሰረው ፍቅረኛሽ ምን ላይ ደረሰ? ረስተነዋል እኮ በመሃል ስትለው፣ ወይኔ አሁ ረስቻለሁኝ። እንዲህ አሁን ላይ እኮ እየሄድን መጠየቅ አለብን። ምናልባት ልናገኘው እንችላለን፣ ተፈቶም ሊሆን ይችላል። እንኳንም ማስታወስከኝ በማለት አንዳንድ ነገሮችን ከናቲ ጋር ያወራሉ። ለናቲም እንግዲህ ከዚህ በፊት ውጭ ሀገር ሆኜ ብርም እልክለት ነበረ። እሱም በላኩረት ብር ቤት እየሰራ ነበረ። ከቤቱ ጋር እንደውም ፎቶ ተነስቶ ልኮልኛል። ቤቱንም ፎቶ እያነሳ ይልክልኝ ነበረ እና አሁን ላይ መፈለግ አለብኝ እያለችው ነበረ ማለት ነው። ከዛ በኋላ ቤቱን አሳይታው ነበረ ያ ብቲ ፍቅረኛ የነበረው ቤት ፎቶ እያነሳ ቤት እየሰራውኝ ነው በላክሽ ሌብር እያላት። እንዲሁም ደግሞ ከቤቱ ጋር ፎቶ እየተነሳ የተለያየ ፎቶዎችን ለሀቢቲ ልክላት ስለነበረ ያንን ፎቶ ለናቲ ስታሳየው ቤቱን እንደሚያውቅ ይነግራታል። የቤቱንም ሰፈር ስለሚያውቅ ነይ እንደውም እኒሂድ ታዲያ ብሎ ወደዛ ቤት ያቀናሉ። እዛ ከሄዱ በኋላ ግን ያልጠበቁት ነገር ነበረ ያጋጠማቸው። ቤቱን ሲያንኳኩት የሌላ ሰው ቤት ነበረ። ይሄ ቤት ያ ሀቢቢ ቤት ነው እንዴ ብሎ ሲጠይቁት፣ አይ ይሄ የራሳችን ቤት ነው የእኛ ቤት ነው እያሉት ነበረ። ከዛም በኋላ ፎቶንም ያሳዩታል። አሁ የእኛ ቤት ነው ሲሰራ የነበረ አካባቢ ላይ ነው ይሄ ፎቶ የተነሳው እያለ ልጁንስ ታውቁታላችሁ? አይ አናውቅም፣ አዲስ ስንሰራ በነበረበት ሰዓት ላይ ስለነበረ ማን እንደሚገባ ማን እንደሚወጣ አናውቅም ነበረ ብሎ ሲነግራቸው እንግዲህ ናቲ በጣም ደንግጦ ነበረ ማለት ነው። ከዛም እሷም እንግዲህ አይ ምናልባት ቤት ተሳስተን ይሆናል ብላ እያሰበች ነበረ፣ ወደ ሌላ ነገር አልወሰደችውም። የእኔ ፍቅረኛ እንደዚህ አያደርግም ጨዋ ነው እሱን ተጠራጥረ እንዳይሆን ብቻ እያለችው ነበረ ለናቲ ናቲ ብዙ ነገሮችን ተጠራጥሯል አንቺ በምትልኪበት ብር ምናልባት ሰርቶ አይደለም አውቆ የተለያየ ቤት ፎቶ እያነሳ ልኮልሽ ይሆናል እናም ደግሞ እዚሁ ፎቶ ተነስቶ እንዲሁም ልኮልሽ ይሆናል ሲላት እሷ ግን ልታምን አልቻለችም እኔ በዚህ መልኩ አላሰብኩም ነበረ። እንዴት የኔን ሀቢቢ በዚህ ልክ ተጠረጥራለ? በእውነት በፊት ላይ አንተ ጓደኛዬ ባትሆን አሁን ላይ ደግሞ ማረፊያዬ ባትሆን ኑሮ አስቀይመኝ ነበረ። ያንተ ነገር ሆኖብኝ ነው ያልተቀየምኩት። እንዴት በዚህ ልክ ሀቢቢን ተጠረጥራለ? ብላ እንግዲህ ጮሃበታለች። ከዚያም አንዳንድ ጊዜ ህመማ ስለሚነሳባት ይነሳባታል ብሎ ፈርቶ አይዞች በቃ ተረጋጊ፣ አዎ ልክ ነሽ፣ ቤት ተሳስተንም ሊሆን ይችላል ብሎ አረጋግቶ ወደ ቤት ወስዷታል ማለት ነው። ከዛ በኋላ እንግዲህ አንዳንድ ነገሮችን ውጪ ላይ ወታ መመልከት ስለምትፈልግ ደላላውንም መከታተል ስለምትፈልግ ለባብሳ ሁኔታዎቹን ሁሉ ቀይራ ወደ ውጭ ትወጣለች። ከወጣችን በኋላ እንግዲህ የእሷ ፍቅረኛ ተብዬው ሌላ ሴት ወደ ውጭ ሀገር እንደተለመደው ልኮ እንግዲህ የምትታለብ ላብ አግኝተ ላም አግኝቻለሁ ብሎ እያሰበ ስለነበረ ከአንዷ ሴት ጋር ካፌ ቁጭ ብሎ ቡና ሻይ እያለ ነበረ። ወደ ውጭ ሀገር ሄደሽ ስትመለሺ እዚህ አብረን ፈታ ብለን እንኖራለን ብሎ ያወራት ነበረ ያችኝ አይቷን ከዛ ቤቲ እንግዲህ የአሁኗ ቤቲ የበፊቷ ሀብቲ ደግሞ ሻይ ቤት እየገባች ስለነበረ እሱን ከሴት ጋር አጋጣሚ አይታለች ካየችውን በኋላ እንግዲህ ምን እንደሚፈጠር አናውቅም ክፍል ሶስት ላይ የምናየው ይሆናል መጅኑን ተከታታይ ድራማ ክፍል አንድ ክፍል ሁለት በዚህ መልኩ ቀንጨብ አድርጌ አቅርቤ ላችኋለሁኝ። ከፈለጋችሁ ግን መጅኑን ተከታታይ ድራማ ብላችሁ ሰርች ካደረጋችሁ ይወጣላችኋል። በተለይ የመዳም ቅመም ብትመለከቱት ትምህርት ይሆናችኋል ማለት ነው። ብዙ ጊዜ ፍቅረኛ ብለን ይዘናቸው ከሀገር ቤት የምንወጣ ወይ ደግሞ እንለውጣቸዋለን። አንተ ኢትዮጵያ ውስጥ ሆነ እኔ በምልክልህ ብር ትሰራልኛለህ ብለን ቃል ገብተንላቸው ወደ ውጭ ሀገር የሚልኩን ፍቅረኛ ወይም ደግሞ ባል፣ በዚህ መልኩ እንግዲህ ለነሱ ላም ሆነን እንቀርብላቸዋለን ማለት ነው። ለብዙ ዓመታት የለፋነውን ገንዘብ እንዲሁም ደግሞ እድሜያችንንም ጨርሰን ወደ አገር ቤት ስንመለስ የሰራነውም የለፋነውም ነገር ሳናገኝ የቀረነው ነው። ስንቶቻችን የመዳም ቅመሞች ነን። አሁን ላይ እንግዲህ ሀብቲ ፍቅረኛ ታማኝ ነው፣ የላኩለትንም ብር ቤት እየሰራ ነበረ፣ ፎቶ ሲልክልኝ የነበረው ሲያወራኝም የነበረው እናም ደግሞ ምናልባት የሆነ ችግር አጋጥሞት ነው ቦሌ ላይም ያልተቀበለኝ ብላ ናቲን ለማሳመን ስትሞክር ነበረ። ናቲንም ለማስቀየም ብዙ ቃላቶችን ስትናገረው ነበረ። አሁን ላይ ግን በዓይኗ ያየችው ነገር በጣም አስደንግጧት ነበረ። ክፍል ሶስት ላይ ሀቢቲ ፍቅረኛዋን ምን የምታደርግ ይመስላችኋል? አሁን ላይ ሌላ ፍቅረኛ ይዞ ወደ ሌላ ሀገር ለመላክ ሙከራ እያደረገ ባለበት ሰዓት ላይ ነው እንግዲህ ሀቢቲ ያየችው። መጅኑን ተከታታይ ድራማ ክፍል ሶስት ላይ የምናየው ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁኝ። እንግዲህ መጅኑን ተከታታይ ድራማ ከክፍል አንድ እስከ ሁለት ድረስ አቅርቤያችኋለሁኝ ካሁንም በኋላ ይቀጥላል። ምክንያቱም እኔም የመዳም ቅመም ነኝ። የመዳም ቅመም ላይ የሚደርሱ እያንዳንዱ ነገሮች እኔንም ያመኛል። ይህ ድራማ ደግሞ እንዳለ የመዳም ቅመም ላይ የሚያተኩር ስለሆነ ሁላችሁም ብትመለከቱት ደስ ይለኛል። መጅኑን ተከታታይ ድራማ ብላችሁ ሰርች ካደረጋችሁ ይወጣላችኋል ማለት ነው። አሁን ገና ፓርት አንድና ፓርት ሁለት ነው የተለቀቀው፣ ማለቴ ክፍል አንድና ክፍል ሁለት። ክፍል ሶስት ላይ እንግዲህ ሀቢቲ ምን አይነት ሪአክሽን ታሳያለች? የሀቢቲ ፍቅረኛስ ምን አይነት ምክንያቶችን ይደረድርላት ይሆን? ያየችውስ ነገር ታምነው ይሆን የሚለውን ነገር እንግዲህ ክፍል ሶስት ላይ የምናየው ይሆናል። ስለተከታተላችሁኝ እጅግ አርጌ አመሰግናለሁ።